እኔ ዛሬ ያንተን ልመቀማሃል። ልቀቀት እንዳታሰቃያት፣ ልቀቀት። አረ፣ ቡቡዬ አዲስ ፊልም ተጀመረ። መቼ ነው የሚለቀቀው? የት ነው የተለቀቀው? ጋይስ፣ ይህ ቅንብርማ አበስማ። መቼ ነው የተሰራው? ሀይሚ የሰራችው። አለባበሷ ቅርብ ጊዜ ይመስላል። ፀጉሮ አክት ቅርብ ጊዜ ይመስላል። ይህ መቸ ነው ኦማይጋድ በደንብ በደንብ በደንብ ነው የተሰራው። እግዚአብሔር እንደዚህ አይነት ነገር እንዲሰሩ በጣም ብዙ ጊዜ ምኞቴ ነበር፣ በነገራችን ላይ ማለት ነው። ኦማይጋድ የት ነው የተሰራው? ሞታጅራ ነው የተሰራው? ተከታታይ ፊልም ነው ወይስ የሚመረቅ ፊልም ነው ወይስ ምንድን ነው? ጋይስ እንዴት እንደሚያምር አጠይቁኝ። ማለት ሰርተዋለች፣ አይሚ ኮምር፣ እግዚአብሔርን ሰርተዋለች። ልጁም ሰርቶታል፣ ብሩኬም ሰርቶታል። በጣም እየለመነው ነበረ። ግን ማለት ነው ፊልም ይሁን አጭር ነጠላ እንትን ይሁን ምን ይሁን ብቻ ግን አላቅም ግን ደስ የሚል ነበር። በጣም ያምር ነበረ። እውነት ለመናገር በጣም ደስ ይላል። ከምንም በላይ ደግሞ ደስ ማለቱ ሳይቀር ሁሉም ነገር በዚህ መሆኑ በጣም ደስ ይላል። እግዚአብሔርን መቼ እንደሚመረቅ ባላቅም ማለት ሰውየው ምንም የለውም። ከሻምፖ ቤት ገዝቶ ከዛ በኋላ እዛ ዜ ደስ የሆነችውን ሲያይ ማይ ጋድ ደስ የሚል ነው። እግዚአብሔር ግን የትላንትና ነው። የእሷ ጸጉሯ ትላንት የተሰራው የእሱ ደግሞ ልብሱ ተቀያየርብኝ። የብሩክ ማለት ነው። ያው እንግዲህ መኪና ስላላቸው ቀረጻ ሲያደርጉ መኪና ውስጥ ይዘው ነው የሚሄዱት። እንግዲህ በዚህ ይልክ ይዘው ይሄዳሉ። ከዛ በኋላ እንጃ በጣም ነው የድሮ ላይፍ የድሮ ፍቅራቸውን አጃይሚ ብሎ ነው ጨው እዚህ ጋር ማለት ነውና ሲጮራ እሷ ዞር አባባላ አቤት አክት አቤት አቤት አክተርነት፣ ዲ ትወት እስኪ ምን እየሰራው ይመስላል? እውነትም ምን እየሰራው ይመስላል? ሌላም ማለት እዚህ ጋር ምናምን ጸጉሯ ኦ ማይ ጋድ። እንደዚህ አይነት ፊልም በደንብ እንዲሰሩ ምኞቴ ነበር፣ በነገራችን ላይ ማለት ነው። በጣም ስመኘው ነበር፣ በጣም ከምላችሁ በላይ ማለት ነው። እና መቼ እንደሚመረቅ አላቅም፣ ያየሁት ቲክቶክ ላይ ነው። በጣም ብቻ ደስ ብሎኛለም እንደሆነ አላቅም። እንጃ ሳየው ደስ ብሎኛል። መቼም ቢሆን ለአንተ አትሆንህም ሀይሚ፣ በመጀመሪያ ቡትቶህን ቀይር። ያው የድራማው አክት ስለሆነ ነው እንጂ ይሄ የቡቡ ተግባር አይደለም፣ ባጋይስ ያው የድራማው ነው። ልጁም ደግሞ በደንብ ነው የሰራው የጎዳና ልጅ ሆኖ እንዲሁም ብረታ ብረት ቀጥቃጭ ሆኖ ምናምን። በቃ ሀይሜ የምትፈቀር ሴት ናት፣ መፈቀር ያለባት ሴት ናት። እንዴት ትከዳኛለች በሚል አይነት አክት ነው እየሰሩት ያሉት ማለት ነው። በጣም ለብዙ ጊዜ ማለት እንደዚህ ሙሰልሰል እንዲሰሩ ምኞቴ ነበር። በነገራችን ላይ ማነው ፊልም ሙሰልሰል አሉ አረብኛ፣ ያው አረብ አገር ያለን ልጆች ያል የምናየው ይገባቸዋል ያው በአረብኛው ፊልም ነው። ፊልም የሚያውም አሉ አሁንማ፣ ተቀይራልናለች ኢትዮጵያ፣ እምዬ ኢትዮጵያ። እና እዚህ ጋ በሽጉጥ ቡራ ሀይሚን ለማስለቀቅ ያደረገው ነገር ወይ እውነተኛ ነገር ቢሆን አሁን እንዴት እንደሚያስፈራ በፈጣሪ። እንደውንም እንትኑ እየታየ አይደለም ማለት በቲክቶክ ስታይል ተቆርጦ ይሁን ምን ይሁን አላቅም፣ ብቻ ቪዲዮ የተለቀቀ ያያችሁበት ኦዲስ ኦዲስ ነው ምናምን የሚል አለ ብላችኋል፣ በነገራችን ላይ ማለት ነው። እሱን ብታሳዩ ብነግሩን ደስ ይለናል። እሱን ተኮሰበት ሀሚ ሮጣ መጣች። ይሄ በቃ ፊልም ላይ ያየሁት ነገር። ወይኔ ሙሉ መቼ ነው የሚለቀቀው? ፉል የሚለቀቀው መቼ ነው? ንገሩኝ። አሁን በቃ ቡርኬ ይዞ ጠፋ እየሮጠ ነው። በቃ እንዳያችኋት ሃይሚ፣ ይሄ ልብሷን ትናንትና ለብሳ ከነ እንትና ጋርም ሰርታለች፣ ከነ ሳምርዬ ጋና ከፍጼ ጋር ሰርታ የፍጼም አንድ አይነት ነው። በነገራችን ላይ ብዙ አዳዲስ ነገሮች እየወጡ ነው። ጋይሰ ማበረታታችን አትርሶ፣ ውድ ቤተሰቦቻችን። በጣም በጣም ደስ ይላል። እግዚአብሔርን ሴቱንም ወንዱንም አንበርክኪው፣ የቡራ ንግስት፣ የቡራ ቅመም፣ የጋሽዬ የመጨረሻ ልጅ ቅመም ክኖር ሁኝባቸው፣ የምሬን ነው እውነት ሰርተዋለች እዚህ ጋር። እግዚአብሔርን ይ ሲላት ዞር ስትል የመጨረሻ ነው የሰራችው። ምን እያደረግሽ ነው ሲያስ፣ ምን እየሰራሁ ይመስልሃል? እውነት ነው። ምን እየሰራ ይመስልሻል? ከቡቡዬ ጋር ምን ሰራ ይመስልሃል? ስራ ነ ምሰራው ዴ ምን ጥያቄ አለው? ባይዘወይ በጣም ደስ የሚል ነው፣ ግን እንዴት እንደሰሩት ግራ ገብቶኛም። በነገራችን ላይ የት እንዳያችሁት ከቲክቶክ ውጭ ያያችሁ ካላችሁ ነገሩኝ። እርግጠኛ ነኝ ያው ለድራማ የተሰራ ነገር ይመስለኛል። ትንሽም የቆየም ይመስለኛል። ቡታጅራ ሄደውም አይመስለኝም። ብቻ ደግሞ ትኩስ ነው የተሰራው እንድል ያደረገኝ ነገር ሀይሚ የሀይሚ ስታይል ይሄ የትናንትና አለባበሷ ነው። ቲክቶክ ላይ ሆና የሰራችው ላይቭ ላይ የገቡበት ብሩክ ግን እንዳለ ተቀይሯል። እሱ ሁሉም ነገር ተቀይሯል፣ ብሩክ ማለት ነው ከላይ ሳይቀር ከተስከታች እንደውም ለወንድ ይከብድ ነበር እንግዲህ ለመቀያየር፣ እና ለወንድ አይከብድ መቀያየር። ለነገሩ እሱ መኪና ውስጥ ቀይሮ ሊሆን ይችላል። ለሴት ነው መቀያየር የሚከብደው። ኤንስ ያው እንግዲህ አናቅም ማላይ እንደሚለቀቅ ፊልም ይሆን ዩቲዩብ ላይ የሚጫን ይሆን አይዶ ነው አላቅም። ብቻ ግን በጣም ወደድኩት። እስኪ ወደዳችሁት? እስኪ ኮመንት ስር ጻፉት። ማለት የሀይሚ አክቷ በጣም ተመቸኝ። የቡርክም አራካቱ በጣም ተመችቶኛል። በቃ እነዚህ ምንድ ቱርኮች የሚያደርጉት ነገር የእነሱን ነው የሚመስለውና በጣም ደስ ይላል። እግዚአብሔርን ተመቸኝ የምር ደስ ብሎኛል። ለምን እንደሆነ አላውቅም። ያየሁት ሶስት ሰከንድ ነው ሶስት ደቂቃ ቲክቶክ ላይ እንዳለ የዛሬ ቪዲዮአቸውን ሳይሆን ይህንም ነው ሲያሻ ራስ ሾሮት የዋሉት ማለት ነው። ባይ ዘ ወይ ቪዲዮ ሲለቁ ማለት ነው እንደዚህ አይነት ነገር መልቀቅ የለባቸው። ምክንያቱም አይታይም። የምሬ ነው። አሁን ብዙም አልታየላቸውም። አልታየም። ዛሬ ብሩክ ጋር የተደረገው ብሩክ ጋር የተደረገው ያው የነበረ ጓደኛቸውን ነው እንደዚህ ያደረግ ባይዘው ማለት ነው። ቡታጅራ ላይ ማለት ነው። ወጣት ይወጣል እንደ ጉድ ሴትም ወንድም። ሳሬን አሁን ሀይሚ መጣቻ ዛሬ አሁን ከነ ከነ ከንትና ጋር ከነ ሳሮን ሳሮን ከሳምሪ ጋር ፍጽ የሆነው የሚገርም ፕራንክ የሰሩት። እኛ ለማየት ጊዜ አጣን እንጂ ተላላች ቤተሰብን ጊዜ አጣሁ እንጂ። ሰሞኑን አዳዲስ አዳዲስ ንግስት ይወጣሉ አዳዲስ አዳዲስ ኦ ማይ ጋድ ሸበላ ሸበላ የመሰለ ወጣት ራሱ እየወጣ ነው፣ ወንድ ማለት ነው እንግዲህ። ዛሬ ያም ቡታጅራ ነው ያለው ዛሬ የሰራው ማለት ነው። ከዚህ በፊት ቡርኪ አምጥቶ ብራንክ አድርጎን ነበር። ከዚህ በፊት እሷም ደግሞ መልሳ ተበቀለችው ማለት ነው። እና ደስ የሚል እንትን ነበረ፣ ደስ የሚል በቀል አበቃቀል ነበረ ማለት በቃ። ትግስቱን የሚፈታተን ነገር ነበር። እዚህ ጋር ደግሞ ለሀይሚ ያደረገው ነገር ሃይሚን የሚንከባከባት የሚያፈቅራት ከዛ ከሱ ጋር ሲያት ስጦታ ስጦታ ስልክ ምንድነው? ስልክ አዎ፣ ስልክ ሸጦ ከፍፄ አይታችሁታል መግቢያው ላይ እና በጣም የፍቅር መስዋዕትነት የሚከፈልለት ምንም ሳይኖራችሁ የምታደርጉትን ነገር ብረት ቀጥቅጦ ምናምን፣ እሷን እንደሚወዳት እሷ ደግሞ ሌላ ሰዋ ፍቅራ እንደነበር ከውቡዬ ጋር ሆና ከዛ በኋላ አመልጣ እሷ እንደሄደች ከዛ ደግሞ መልሶ ደግሞ እሱ እንደቀማው እንደዚ አይነት ነው። ብቻ ምንድነው የተቀማ ህይወት የሚል ድራማ ነበር አይደል? ከዚህ በፊት ተከታታይ ድራማ የተቀማ ህይወት የሚል ድራማ እና እሱን የመሰለ ዛሬ የምር እንደዚህ አይነት አክት ቢሰሩ በጣም ደስ ደስ የሚለኝ ማለት አንደኛ ይሄድባቸዋል በእነሱ ላይ ማለት ነው በሁለቱ ላይ በብሩክና በሀይሚ ላይ በደንብ ነው የሚሄዱ እንደዚህ አይነት ተከታታይ የሆነ ድራማ ሰጥ ለጥ ብለው ቢጀምሩ፣ በቃ ምንም እንደውም ሰው ይሄ ዛሬ አንዱን አምጥቶ ነገ አንዱን አምጥቶ ዝም ብሎ ይሄ ያልሆነ ነገር የሆነ ዝም ብሎ ውሸት የሆነ ነገር ይሄ ፕራንክ ድራማ በቃ ያለ አደለ ሶስት ቀን አራት ቀን ፕራንክ አድርጋችሁ ከዛ የሰው ሞራል ጎርታችሁ ከዛ እንትን ከምትሉ እንደው እግዚአብሔር ነው የምላችሁ። በእንደዚህ አይነት ነገር ጀምረው አፕሬሽት አድርጓቸው ይሄን ነገር ይጀምሩት። በቃ በደንብ በቃ ተከታታይ በቃ ሁሉ ጊዜ ተከታታይ አድርገውት፣ ቆንጆ ርዕሱን በመጀመሪያ አስበውበት ይጀምሩታል። ቢያንስ እንኳን አስር ቪዲዮ የሚያሰራቸው አንድ አንድ አስር ቪዲዮ የሚያሰራቸው እንትን ያወጣሉ። ርዕሱን ሙሰልሰል ማለት ነው እንደ ተከታታይ ድራማ ለምሳሌ ፍቅር ከመግለጽ ደረጃ የሚመስል ብቻ በእንደዚህ ውስጥ አላደለም እንደዚህ ስለ ፍቅር የሚሰሩ ፊልም እንደ ነሱ እንደ ነሱ አይነት ነገር ቢሰሩ ብሩክና ሀይሚ በጣም በጣም በጣም ይለወጣሉ። በጣም ከምላቸው በላይ ለመሰላችሁ ቲክቶክ ላይ እንኳን ትናንትና እሱ ሲስማት እሷ ስስመው እሷ ጸጉሯን ስነካ ሲደባብስ ምናምን በጣም ከአስር ሺህ በላይ ነው እየታየ የነበረው። በሰዓቱ ቶሎ አይተው ቶሎ የለቀቀ ከዛ በኋላ በዛም በዛም በየቦታው ሲለቀቅ እይታው ቀነሰ። እሱም እንደዛም ሆኖ በጣም እየታየ ነበር። ባይዘው ወይ ሃይሚና ቡራ ለብዙ ሰው የስራ እድል ነው የሆኑት። እግዚአብሔርን እንጃ እግዚአብሔር ብቻ ይጠብቃችሁ፣ ምኞታችሁን ያሳካላችሁ፣ ከክፉ ነገር ይጠብቃችሁ ነው የምለው። የምሬ ነው። በጣም በጣም በጣም ሃይሚና በቡሩኬ የማይሸቅል ሰው ካለ ንገሩኝ ንገሩኝ። እውነት ካልሸቀሉ ያላዩዋቸው የማያውቋቸው ሰዎች ነው የሚሆኑት። እና በዚህ አጋጣሚ ፈጣሪ ይጠብቃችሁ ከክፉም ነገር የሰው መውለዱን ያብዛላችሁ ይጨምረላችሁ። እውነት በጣም ደስ የሚል ነው እዚህ ጋ ተመችቶኛል በጣም እኔ ገና ሳላየው ሙሉን ያያችሁ ሰዎች ካላችሁ ደግሞ ላኩልኝ እኔ ሀይሚ ጋም ብሩኬ ጋም ሸርጋቢቻች አሉ የቱም ቦታ የለም አላገኘሁትም በፍጹም ኦቲስ ምናምን ኦቲስ ዩ ምናምን እያላችሁ ነው እኔ ግን አላየሁትም ካያችሁ ነገሩ ቤተሰብ ሙሉ ማየት ፈልጋለሁ ግን እንደዚህ አይነት ነገር እንዲሰሩ አፕሬሽት አድርጓቸው በማሪያ የሚጀምሩ ሀይሜና ብሩኬ ተከታታይ ነገር ማለት ነው በቃ ብዙ ናቸው እኮ ያለች አሁን ደግሞ ሳሮ መታለች እንትና ቀጮም መሆን ትምህርቱ ይዘጋል የብሩኬ ከሄት ማለት ነው ሌላ ማን አለ እነ ሀሰን አሉ ብቻ እነሱ ይበቃሉ እኮ በእነዚህ ውስጥ ብዙ አይነት አይዲያ ማውጣት ይችላሉና። እና በጣም ደስ የሚል ሙሰልሰል ነው። ዘወ ይመቻችሁ። ብሩክ ይመችህ፣ በሽጉጥ ተኩሰህ ሚስትህን ለራስህ አድርገህ ይዘህ ስለሄድክ ኦማይ ጋድ ተመችቶናል። በጣም ወደነዋል፣ በጣም ወድጃዋለሁ እኔ። ወንድሜ ደግሞ እንግዲህ ተንበርክካል። ይሄ ያለ ነገር ነው እንግዲህ የራስ ያልሆነ ገንዘብ ላይ ሙጭጭ ብሎ ያው መንበርከክ ያለ ነው። ስለዚህ ከተንበርከክበት ብድግ ብለህ የራስህን አፍቃሪህን እንዲሰጥህ መልካም ምኞቴ ነው ማለት ነው ወንድማችን እና በቃ አበረታቷቸው ነው የምለው፣ ቤተሰብ እኔ በጣም ወድጀዋለሁ። በጣም አይነት መቼኝ ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዲሁም ሌሎቻቸው ቤተሰቦቻችን ሰላም ያሳድራችሁ። የእኔ ውድ እህቶቼ እኔ በጣም ደህና ነኝ እግዚአብሔር ይመስገን፣ አታስቡ እሺ፣ ውዶች ዬ እስካሁን ድረስ ባለሁት ደህና ነኝ። በጣም ፈጣሪ የተመሰገነ ይሁን ያው አዲስ ነገር ካለ አለን እናሳውቃችኋለን፣ ማለት ነው። የእኔ ውድ ቤት ሰዎች የእኔ ጭንቀት አሞች እንዴት እንዴት እንዴት፣ የእናንተ የእኔ ጭንቀት በቃ ገብቷችሁ እንዴት። እንደው እንጃ በምን አባት ቃል የለኝ ብለ እናንተ፣ የምሬ ነው። እኔ እኮ እንጃ፣ በስመ አብ እንደዚህ የሚሆን ይሆናል ብዬም አላሰብኩም ነበር። እና በዚህ ልክ በቃ እንደዚህ ወህ እንጃ። ብቻ ኮመንታችሁን ሳነበው የባሰ የባሰ እምባምባ ነው ያለኝ ማለት ነው። እግዚአብሔር የሰው ልጅ በቃ እንደዚህ ማለት በቃላት ተነግሮ እንዲህ በቃ ስሜቱን ተሰምቷችሁ፣ እኔ እንጃ በቃ ቦታው ላይ ያያችሁ የሚመስለው ራሱ ኮመንታችሁ፣ እኔ በነገርኳችሁ ደረጃ ማለት ነው። በእርግጥ እኔ እኔም ዛሬ ሳወራው ቀለለኝ እንጂ በሰአቱ በስ አለፈ ብቻ እግዚአብሔር ይመስገን አይመልሰው። እና ውድና የተከበራችሁ ቤተሰቦቼ በጣም ነው ማመሰግነው በጣም ደህና አደሩልኝ፣ የጨረቃ ፋሚሊዎች ይሄንን ፊልም እንዲጀምሩ አፕሬሽት አድርጓቸው፣ አፕሬሽት አድርጓቸው። በጣም ተመችቶኛል። እኔ ምረት ውድድ ነው ያረኩት ይሄ ምሬን ነው። እና መልካም አዳሪ ሁንላችሁ። ባይ ባይ።